ይመጣል ጣልኩት አላውቅም። እዚያ ቤት ወደ ቦታ ያስቀምጣል። አስገራሚ ነው። ምን በቃ እንደው አሁን እኮ የማስበው ሁሉ ነገር እኮ እንኳን ጋቢ ሌላ አሁን የት ሄደሽ ነው? ኧረ እናቴ እናንተ ሰውዬ ላያቸው እንጂ እሳቸውስ ተሽሏቸዋል። አይ እኒያ ደካማ ይሄ ሴት ዝም ብሎ እሳቸው እንደካመ በዱቤት ተዘጎቷቸው እንደወሳቸው እሱም ረሷቸው። እኮ አሁን ምን ላድርግ? ሙሽሪት ረሷቸው። ቤታችን ላይ ደግሞ ማን ነው ደግሞ

በዛአላስቀምጠኝም ደግሞ ቤት ስገባ ደግሞ በአንድ ቀን በሁለት ቀን በዓል እሑድም ነው፣ ደስም አላለኝም። ሰራችለት ዘመዶቿ ቤት ተቀምጣል ይከፋሻል ብዬ ነው ተደግሶ ይቀራል ብዬ ነው እንጂ መጀመሪያ ምንም አልፈለግኩም። ስትቆጭ ጊዜ ነው ዘመዶቿ ቤት ተሸሽገ። እንደዛ ፖሊስ ጣቢያ ሄጅ ሁኔታ ልሞላ ስል ክሰሰው እና በክሰሰው አሉኝ ሄደው ነበረ። ደግሞ የገረመኝ እኮ ደግሞ ሙሽሪት፣ የገረመኝ እኮ የስሙ መክፋት። ይሄ ጠላቢስ ግርማ ብለው ነው ስም ያወጡለት። ይሄ ግርማ ግርማ ከየት ነው ያገኘችው? በጣም እኮ ምነው የሚገርመኝ፣ ግርማ ምን ፈልጎ ነው አይደለም፣ ምን ፈልጎ ነው እንዲሁ ስም መቀየር ምን አያስፈልግ። ወይኔ መስፍን፣ ሰለጠንኩ ብሎ ነው እሱ። ቤትማ ይተውትማ። በየአስሩ ቤት በተመሳሳይ ስም አግብቶ ይሆናል። ቀይሮ ሊያገባ ፈልጎ፣ ጉርጓድ ጉርጓ ዲግባ ምድየባ፣ እንዳለ የቤቱ ሰው በሙሉ ሌባ። አራት ጊዜ እየዳረች ጠቅላላ፣ ደግሞ እንደ ሰራችልኝማ፣ ሳልሰራላችሁ፣ ለነገሩ ሰርችላችኋለሁ

አይናደዱ፣ ቁጭ ብሏል። ስም ደግሞ ግርማ። አረ ይተውት፣ ማወትን አይናደዱ። ይው ደማችንን አፈሰችው አልኩ እኮ። አረ ግን ደሞ ሰው ምን አለስ ብትነግረን? ምን አለ ዝም? ምን አለ ሰው እኛ ትንሽ ታባቱ እሱ እኔስ እንዶ እግዚአብሔር እሱ መልካም ነገር አመጣልኝ እንጂ ነው። ስናንተ ገሎ ቀብሯት ነው ቢሉ ሲዱ ግስንቱ ነው አሰብኩኝ። እንደ እጅ እና አረጋጋትም ፈርታኝ ነው እኔ ነው ፈራጭ እንዶ እንዶ እንኳን ነው የምላት። እሰይ ደግሞ ከቴን ይሄን ሰምታ ነው ይሄን ሰምታማ ታብዳለች። አሁን ትንሽ ቀል ቆይ ብዬ ነው እንጂ ልረጋጋ ብዬ ነው እንጂ። እዩ የፍቹን ወረቀት አስገባለሁ ብለኛለች እና ምን ላድርገው? ለሙሽሪት መላል አሁን አናቱም ብዬ ምን አባቱ እዛው ልግባ እንዶ። ከሱ እንኳን አልተዛመድ እንኳን ከእሱ አልተዛመድ ለነው አሁንማ አሁንማ ታወቀላችሁ። ከጉዳችሁ ጉዳችሁ ታወቀላችሁ። እንዳለ ቤቱ የቤቱ ሰው እንዳለ ምንም አይጠቅማችሁም፣ አይጠቅማችሁም ወይ ልጅስ አርግዛ ቢሆን ሮስ ከእሱ ተዛምድን እድሜ ልክ ይተውት በቃ። እንኳንኛ የልጃችንን አዱኛ አዱኛ፣ እሷም ታመቻች ታመቻችሁ፣ ምሯን ወደ ሌላ ቦታ ዳር ነው እማይመጣ እማይመጣ ማለት እኔማ ምን መከራዬን እበላለሁ። እንደው መቼም ቢሰምርላት ትዳሯ ቢሆን አብራ ብዘልቅ ብዬ እንጂ ደግሞ ይድፋው ከእንደዚህ አይነቱ ኑሮ ለምን ተቁሙ አይቀርም። ወው እንደው ውሀ ተሁኖ ቢቀር እንደው ከእንደሱ አይነት ሰው ከምገባት እሱ ሊያገባት አፈር አፈር አፈር! እንደው ማንንም አያገኝ፣ ማንንም አያገኝ። ይሄ ቆሻሻ ይሄ ቆሻሻ። ቆይ ከት የመጣ እንደው ይሄ ወሮ በላ ድርጅ አረ፣ አረ ፍርድ ቤት ድረስ ስም አስቀየር። እንዴት አይነት እንዴት አይነት ባለጌ ሰው! ይተውትማ፣ እንደው ምንም እንደው ፍርድ ቤቱን አይፈረውም። አረ ይሄ ምን ድሮስ እንትን ይተውታ፣ አሁን አይናደዱማ። ይልቁ ይምጡ ቡናችን እናፈላለን እና ቤታችን እናጨጭስበት በቤታችን፣ አረ ይምጡ